የሚዲያዎችና የኮሚኒኬሽን ዘርፉ የድኅረ እውነት ዘመንን በመረዳት በእውነትና በእውቀት ላይ የተመሰረቱ ስራዎችን ሊሰሩ ይገባል ሲሉ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ተናገሩ። ብዛሃነትን ባከበረ መልኩ ለሀገራዊ አንድነትና መግባባት አማራ ሚዲያ ኮርፖሬሽን እየሰራ ያለው ስራ የሚበረታታ መሆኑንም አቶ ይርጋ ገልጸዋል። ካሳው መንጌ ተጨማሪ ያለው። የተጀመረው የልማትና የሰላም ግንባታ ስራዎችን አጠናክሮ ለማስቀጠል የሚዲያና የኮሚኒኬሽን ዘርፉ በትኩረት መስራትና ስራዎችን ለህዝብ ተደራሽ ማድረግ እንደሚገባ ተገልጿል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ሚዲያዎች የድኅረ እውነት ዘመንን በመረዳት በእውነትና በእውቀት ላይ የተመሰረቱ ስራዎችን መስራት እንደሚገባቸውም አቶ ይርጋ ገልጸዋል። ፖለቲካውም በሚዲያ ነው የሚመራው። ልማቱም በህዝብ ግንኙነት ነው የሚመራው። ችግሮችም አጠቃላይ በሚዲያው ነው የሚመራው። ሚዲያ ከቴክኖሎጂ ጋር አያይዘን ስንመራ መወዳደር እና መገዳደር እንችላለን። ሚዲያ ለመምራት ዲጂታል ስኪልድ የሆነ የሰው ኃይል ያስፈልጋል። ስለሆነም በእውቀት በክህሎት የታነጸ አመራርና ሙያተኛ እየቀረጽን መምራት ይጠበቅብናል። ሚዲያ ደግሞ በአሰራር እና በአደረጃጀት እየተገራ መመራት አለበት። ትርጉም ተሰጥቶ የአማራ ሚዲያ ኮርፖሬሽን ብዝሃነትን ተላብሶ በመስራት ሀገራዊ አንድነትና መግባባት ለመፍጠር እየሰራ ያለው ስራ የሚበረታታ ነው ብለዋል። የአማራ ሚዲያ ኮርፖሬሽን ይሁን እንጂ ይሄ ተቋም ለሁሉም ኢትዮጵያውያን ጆሮ ነው፣ ልሳን ነው ድምፅ ነው ምን ያህል ብልጽግና እንደሚያሰባስበን ብልጽግና ምን ያህል አንድነትን አብሮነትን ከሳቤና ከሴት ውጭ በተግባር እያጋመደ መሆኑን ያረጋግጥ ነው አማራ ሚዲያ ኮርፖሬሽን የምንሰራውን ስራ ስናውቅና ስንገነዘብ ነው የምንረዳ አማራ ሚዲያ ኮርፖሬሽን አስራ ሁለት ቋንቋዎችን ይጠቀማል ምን ያህል ክልሉ እና ሚዲያው ብዝሃነትን እንደሚያከብር ብዝሃነትን እንደሚጠቀም አንድ ትልቅ የብልጽግና ደንብና ሴት መገለጫ ነው። የኢትዮጵያ ብሔር ብሔረሰቦች መገለጫ ነው። አስራ ሁለት ቋንቋ በዚህ ሳንታጠር ከዚህ በላይ ማሳደግ እንፈልጋለን። የአሁኑ ትውልድ የነገዋን ኢትዮጵያን በማሰብ ለትውልዱ ተሻጋሪ የሆኑ አንድነትን የሚፈጥሩና አሰባሳቢ የሆኑ ስራዎችን በቁጭት መስራት ይገባዋልን ብለዋል በብልጽግና ፓርቲ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ። ይሄ ትውልድ በተለይ በእኛ ደረጃ ያለው አካል ነባራዊ ሁኔታውን ተረድቶ በጥልቅ ተረድቶ ተቆጭቶ ተቆጭቶ የብልጽግና ንሳቤ ተረርቶ የልማት፣ የሰላም፣ የመልካም አስተዳደር እና የፖለቲካ ስራዎቻችን ከስካሁኑ በመጣንበት በደብል እና በትሪስ አስበን አቅደን ለውጥ ካላመጣን በስተቀር ቀጣይ ከኛ በኋላ የሚመጡት ትውልዶችም እዳ ተሸካሚ ሁነው መቅረታቸው አይቀርም። የእኛን ድርሻ ብቻ ሳይሆን ለሚመጣው ትውልድም ጭምር አስበን እንስራ። የሚያስማማን አንድ ነገር ነው። የሚያግባባን አንድ ነገር ነው። ግባችን ኢትዮጵያዊነት ነው። ግባችን አብሮነት አንድነት ነው።